የኢብን ባጡጣ ጉዞ ቀጥሏል። በዚህ ምዕራፍ ሁለት ባልነው የጉዞ አንጓ አረቢያን አካሎ ከቱርክ እስከ ህንድ ይነጉዳል። እናም የዚህ ዓለማችን ታላቁ ተጓዥ የጉዞ አርማ በእነዚህ ስንኞች ሳይገለጽ ይቀራል። መጓዝ፣ ያልታየን ዓለም ማሰስ፣ እግር እስኪላጥ መገስገስ፣ ያኔ ነው ሕይወት ምጥም ከወንዙ እንጂ ከኩሬ የጠጡጥምን አይቆርጥም። ይህ የዓለማችን እጅግ መሳጩ የጉዞ ታሪክ ነው። በጎርጎርሲያኑ 1325 የመስቀል ጦርነት ካበቃ በኋላ ኢብን ባቱታ የተሰኘው ሞሮካዊ ወጣት ሐጅ ለማድረግ ከትውልድ ከተማው ተነሣ። የኢብን ባቱታ ጉዞ ግን በሐጅ ብቻ አላበቃም። የዛሬ 650 ዓመታት ግድም የነበረውን የሚታወቀውን ዓለም ከጫፍ ጫፍ አካለለ። ጉዞ በአጠቃላይ 29 ዓመታት ፈጅቷል። ከ120 ሺህ ኪሎ ሜትሮች በላይ ተጉዟል። ይህም ስመጥሩ ቬኒሲያዊ ተጓዥ ማርኮ ፖሎ ከተጓዘው ከሦስት እጥፍ በላይ ማለት ነው። አሁን በዘመናዊ ካርታ ላይ ያሉ አርባ ሀገራትን አዳርሷል። በጉዞ ላይ ያልሆነው ያላጋጠመው ነገር የለም። መታተኞች፣ ጻድቃኖች፣ አደ ኮብሬ፣ ጨፋሪዎች፣ ከሦስት አህጉራት የመጡ ተጓዦች፣ ሌሎች በርካቶችንም አግኝቷል። በጉዞ ላይ ምሁር፣ ነጋዴ፣ ተማላይ እንዲሁም ጦረኛ ሆኗል። እብዱ ሱልጣኖች አስረውታል። አስር ጊዜ አግብቷል። ስፍር ቁጥር የሌላቸው ቁባቶች ነበሩት። እናም ከ29 ዓመታት ጉዞ በኋላ የበንባጡጣ ወደ ትውልድ ከተማው ታንጄር ተመለሰና ታሪኩን በዝርዝር ጻፈው። ይህን የኢበንባጡጣን የጉዞ ታሪክ ሳነብ በስሜት አበድኩ ይላል የአረብኛ አጥኚው ተጓዡና ደራሲው ቲም ማኪንቶሽ ስሚስ። ይህ ሰው በኢበንባጡጣና በጉዞ ታሪክ ላይ መጽሕፍቶችን የጻፈ ኤክስፐርት ነው። የበንባጡጣ ጡጣ አሁንም ድረስ በዙሪያ ያለውን መልከ ብዙን የሙስሊም ዓለም ነው የገለጸው፣ የሚለው ስሚዝ ከሙስሊሙ ዓለም ውጭ ይላሉ፣ በርካቶች ግን ይህ እውነት ከተሳሳተ መረጃና ከእውቀት እጥረት ጀርባ ተሸፍነዋል ይላል። እናም ከዚያን ጊዜ አንስቶ የበንባጡጣ ጡጣ የገለጸው የተለየ ማራኪና አቃፊ የሙስሊም ዓለም አሁንም ድረስ መኖሩን ለማረጋገጥ የእርሱን ዱካ ተከትዬ ለማየት ተነሣሁ ይላል። ከቱርክ እስከ ህንድ ባለው በዚህ የጉዞ ክፍል በሙስሊሙ ዓለም ያሉትን እጅግ አስገራሚ እውነቶች ለማየት ችሏል። እነሆ አስጎብኛችን ቲም ከዛሬ 650 ዓመታት በፊት ይህን ቦታ አቋርጦ የተጓዘውን የኢብን ባጡጣን ዱካ ተከትሎ እየሄደ ነው። ኢብን ባጡጣ ቱርክ የደረሰው በጎርጎርሲያኑ 1331 ነበር። ቱርክ ሲደርስ ከአገሩ ሞሮኮ ከተነሳ 6 ዓመት ሆኖታል። በርካታ ሺህ ኪሎ ሜትሮችን አቆራርጦ ተጉዟል። ሰሜን አፍሪካን አካሎ መካ ደርሶ አረቢያን ጎብኝቶ ኢራቅ ደርሶ እንደገና ለሁለተኛ ሐጅ መካ፣ ከዚያም ኢየሩሳሌም፣ ሶሪያ በምስራቅ አፍሪካም ዘይላ፣ ሞቃዲሾ፣ ሞምባሳና ዛንዚባር ድረስ ተጉዟል። የማዕከላዊ እስያ የህንድና ቻይና ጉዞ ደግሞ ከፊቱ አለ። የተጓዘበት ዘመን የእስልምና ወርቃማው ዘመን በሚባል ውስጥ ነው። ከሚታወቀው የዓለም ክፍል ግማሽ ያክሉ በሙስሊሞች ይተዳደር ነበር። የኢብን ባጡጣ በቀጣይ የሄደው የቱርክ እስልምና ማዕከል ወደ ሆነችው ኮንያ ነው። ወደ ኮንያ የተሳበው ደግሞ የ 13 ተኛው ክፍለ ዘመን የሙስሊም ባለቅኔና ተማላይ በሆነው በሜቭላና ጃላሉዲን ሩሚ ነው። ኢብን ባቱታ ኮኒያ ሲደርስ ሩሚ ከሞተ 58 ዓመት ሆኖታል። ሩሚ ተሽከርካሪዎቹ ዴርቪሾች ዊርሊንግ ደርቪሽስ የሚሰኘው የሱፊ መንፈሳዊ ማኅበር መሥራች ነው። የሩሚ የሱፊ መንገድ ከመሠረታዊ የአምልኮ ስልቶች በተጨማሪ መንፈሳዊ ሙዚቃና የተለየ የመሽከርከር ዳንስን ተጠቅሞ ከፈጣሪ ጋር መገናኘትን ያካተተ ነው። ሩሚ አሁን ላይ መላው ዓለም በፍቅሩ የነደደለት ገጣሚና ተማላይ ነው። በመላው ዓለም ግጥሞቻቸው በስፋት ከሚነበቡላቸው ገጣሚያን አንዱ ነው ሩሚ። በሩሚ ፍቅር ተስበው በየዓመቱ በርካቶች ወደ ኮንያ ይጐርፋሉ። የ21ኛው ክፍለ ዘመን የቱርክ ደርቪሾች ነገር ግን ትንሽ ለየት ይላል። ተሰሚነታቸውንና ተጽዕኖቸውን የፈራው የዘመናዊ ቱርክ መንግሥት በጎርጎርሲያን 1925 ሕገ ወጥ ብሎ አግዷቸዋል። ቢሆንም ግን በየቦታው ያሉ የደርቪሽ ስብስቦችን መንግሥት እንዳላይ ያልፋቸዋል። ከነዚህ ስብስቦች የአንዱ መሪ ጋር አስጎብኛችን ለመነጋገር ችሏል። የመጀመሪያው ጥያቄ ደርቪሽ መሆን ማለት ምን ማለት ነው የሚል ነበር። ደርቪሽ ለመሆን የእኔነት ስሜትህን ክብርህን መግደል አለብህ። አንተነትህ ሙሉ ለሙሉ መጥፋት አለበት ይላሉ መሪው። እናም ይህችን ዝነኛ የሩሚ ግጥም ይወጧታል። ናና ወዳጄ ናና፣ ምንም ብትሆና አማኝ ብትሆን ካዲ ወይም እሳት አምላኪ፣ ምንም ብትሆና ወዳጄ ናና። እስከ ዛሬ የሠራው ኃጢአት ሁሉ ተሰርዟል። የወደፊቱም ቢሆን ተደምስሶ ጠፍቶልሃል። ናና ወዳጄ ናና ናው የሩሚ መንገድ የፍቅር መንገድ ነው። ሁሉንም ናባይ ነው፣ ተቀባይ ነው፣ አቃፊ ነው። የቱርክ መንግሥት ለቱሪስት ግብዓት ያክል የምትተወን የዴርቪሾች ዳንስ ፈቅዷል። የመሩ የዴርቪሾች መንፈሳዊ ሽክርክሪት ግን ሱፊዎቹ ብቻ ባሉበት ነው የሚከናወነው። ቲም ከእነዚህ ቡድኖች በአንዱ የመሩን የተሽከርካሪ ዴርቪሾች ዳንስ እንዳይተጋበሱ ይላል። የኢብን ባቱታ ሩሚ መንፈሳዊ መቀባትን ስላገኘበት እውነት እንዲህ ሲል ጽፏል። አንድ ቀን ድንገት ጣፋጭ የሚሸጥ ሚስጥራዊ ሰው መጣና ለሩሚ ምታታዊ ጣፋጭ ሰጥቶት ሄደ። ሩሚም ተማሪዎቹን ትቶ ይህን ጣፋጭ ሻጭ ፍለጋ ተነሣ። ተማሪዎቹ ሩሚን ቢፈልጉትም ግን ሊያገኙት አልቻሉም። ሩሚ ከበርካታ ዓመታት በኋላ ነበር የተመለሰው። ሲመጣም ጭራሹኑ ተለውጦ ነበር። የሚያወራው ደግሞ ማንም በማይገባው ማራኪ የፋርስ ግጥም። እናም ሜቭላና እንዲሽከረከር ነበር። ይህን ስልት ከሕፃናት አገኘው ይባላል። ሕፃናት የሚያድርጉበት የሚያደርጉበት አንዳች ምክንያት ሳይኖር አይቀርም በሚል ተነስቶ መንፈሳዊ በረከትን ከሰማይ ወደ ምድር በሚያወርድ መልኩ ቀኝ እጁን ወደ ላይ ግራ እጁን ወደ ታች አድርጎ ቆቡ የመቃብር ድንጋይን ይወክላል። ነጩ ልብስ ደግሞ የመገነዣ ጨርቅን። ይህ ሁሉ እኔነትን ለመግደል ነው፣ የሱፊ መንገድ ነው። ይህ መሽከርከር የሰውን ነፍስ ያጸዳል፣ ልብ ይተናነሳል፣ ዐይንን በእንባ ይሞላል ይላል ኢብን ባቱታ። ኢብን ባቱታ ቱርክ ከመድረሱ በፊት የማዕከላዊ እስያን ከተሞች በሚያካልልበት ወቅት አሁን ሩሲያ ውስጥ ያለችው ቦርጋር ከተማ ደርሶ ነበር። ሪህላ በተሰኘው የጉዞ ታሪኩን ባሰፈረበት መጽሐፍ ውስጥ እንደ ጠቀሰው ከዚች ከተማ በስተሰሜን የጨለማው ምድር የተሰኘ ዓመቱን ሙሉ በበረዶ ተሸፍኖ የሚከርም የምድር ክፍል እንዳለ ይጠቅስና፣ ወደዚያ አካባቢ ያለው ብቸኛው መጓጓዣ በውሾች የሚጎተት ተንሸራታች ነው ይላል። የቦጋር ሰዎች በጨለማው ምድር ከሚኖሩ ሚስጥራዊ ሰዎች ጋር የንግድ ልውውጥ እንደሚያደርጉ የሚጠቅሰው ኢብን ባቱታ የጨለማው ምድር ሰዎች ፈጽሞ መታየት እንደማይፈልጉ ይገልጻል። በመሆኑም ንግዱ የሚካሄደው ለየት ባለ መልኩ ነው። የቦጋር ሰዎች መለወጥ የሚፈልጉትን ነገር በሌሊት በረዶ ላይ አስቀምጠው ይመለሳሉ። ጠዋት ላይ ወደ ቦታው ሲሄዱ ሚስጥራዊዎቹ ሰዎች የተቀመጠውን ወስደው በፋንታው ሞቃት የክረምት ልብስ መስሪያ ባለ ወፍራም ሱፍ የእንስሳ ቆዳ አስቀምጠው ያገኛሉ። የቦጋር ሰዎች ያንን ይዘው ይመለሳሉ። ያኔ የጨለማው ምድር የሚሰኘው የቦታ አሁን ላይ ሰሜናዊ ሳይቤሪያ እንደሆነ ይታወቃል። የሚገርመው ነገር ኢብን ባጡጣ እንዴት እንደሚያሳካው መላው ጠፍቶት ባያደርገውም ወደዚህ የሀገሬው ሰው እንኳ ወዳልሄደበት ሚስጢራዊ ቦታ የመሄድ ሐሳብ ሽው ብሎት ነበር። ኢብን ባጡጣ ከኮንያ በመቀጠል ወደ አናቶሊያ ዘላን ሱልጣኖች ነበር የሄደው። የዛሬ ሰባት መቶ ዓመታት ግድም ይሄ እስያ ክፍል በሀብታም ዘላን ሱልጣኖች ነበር የሚተዳደረው። ያኔ እዚህ ኖሩ ከነበሩት ዘላኖች በጣም ጥቂቶቹ ብቻ ናቸው አሁን ያሉት። ለምሳሌ ይህ በቀን 600 ፍየሎች የሚያልበው ቤተሰብ አይነቱ ይህ አይነቱ አኗኗር ግን አሁን ላይ እየጠፋ መጥቷል። አዲሱ ትውልድ በከተማ በልጭልጭ ስር ነው መኖር የሚፈልገው ይላሉኝ አባት። ሱልጣኖቹ የእስልምና አስተምህሮና ባህል ከተስፋፋበት ቦታ በመጣው የእስልምና ህግ በተማረው በወጣቱ ኢበን ባጡጣ ተደስተዋል። እናም በስጦታና በገንዘብ ካንበሸበሸው ከአንደኛው ሱልጣን ወደ ሌላኛው ሲዞር ቆይቶ ተራራውን አቋርጦ ሲኖፕ ወደ ተባለችው ከተማ ተጓዘ። ከሲኖፕ ደግሞ በመርከብ አሁን የራሻ ክፍል የሆነችው የክራይሚያዋ ፊዮዶሽያ እንደ ደረሰ ይገልጻል። ፊዮዶሽያ በክርስቲያኖች ነው የምትተዳደረው። ከፊዮዶሽያ ተነስተን መሐመድ ኡዝቢካን በተባለው ሱልጣን ግዛት ውስጥ ወዳለችው ስታሪክሪም ከተማ ሄድን ይላል። የኢብን ባጡጣ በኢብን ባጡጣ ጊዜ ይህች አሁኑ አንቅልፋን መንደር የክራይሚያ ዋና ከተማ ነበረች። አሁን ላይ ግን የጂንጅስካን ትውልድ የሆነው የታታሮች መሪ ሱልጣን መሐመድ ዑዝቤክ ከሰራው ከዚህ መስጊድ በቀር በመንደሯ የሚታይ ይህ ነው የሚባል ነገር የለም። የሱልጣን መሐመድ ዑዝቤክ አራተኛ ሚስት የባይዛንታይን ንጉሠ ነገሥት ልጅ ነበረች። እናም ነፍሰ ጡሯ ንግሥት ለመውለድ ወደ አባቷ ግዛት ወደ ኮንስታንቲኖፕል ልትሄድ መሆኑን የሰማው የኢብን ባቱታ ይሄ ጉዞ ዕድል እንዲያመልጦ አልፈለገም። ስለዚህም ከሱልጣኑ የተበረከተለትን የሚያምር ስጦታና ገንዘብ ጭኖ የሱልጣኑን ሚስት ካጀቡ ስድስት ሺህ ወታደሮች ጋር ወደ ምስራቃዊ የክርስቲያኑ ዓለም ዋና ከተማ ኮንስታንቲኖፕል አመራ። የዛሬ ስድስት ዓመት ባዶ እጁን ከአገሩ የወጣው ኢብን ባጡጣ አሁን የንጉሣውያን ቤተሰብ የቅርብ ሰውና የተከበረ ባለጸጋ ወጥቶታል። በኮንስታንቲኖፕል ቆይታው በወቅቱ ቤተ ክርስቲያን የነበረውን በአምስት መቶ ሰላሳ ሰባት የተሠራውን የሐያ ሶፊያን የውጭ ገጽታ አየ። ሐያ ሶፊያ ከኢብን ባጡጣ ጉብኝት አንድ ክፍለ ዘመን በኋላ ኦቶማኖች ኮንስታንቲኖፕልን ሲቆጣጠሩ መስጂድ ሆኗል። ከጎርጎርሳውያኑ 1935 አንስቶ ደግሞ ሙዚየም ሆኖ ቆይቶ ከ2020 ጀምሮ ዳግም መስጅድ ሆኗል። የኢብን ባጡጣ የትኛውን መንፈሳዊ እውነት እንዲያመልጠው አይፈልግም። በኮንስታንቲኖፕል ቆይታው ቤተ ክርስቲያንና ገዳማትን ጎብኝቷል። በከተማው ሳለ በቅርቡ ዙፋናቸውን ለቀው ከመነኮሱት የቀድሞ የባይዛንታይን ግዛት አጼ ንጉሠ ነገሥት ጋር ተገናኝቶ ነበር። በሁለቱ መካከል የሆነው ነገር በጉዞና በሙስሊም ክርስቲያን ግንኙነት ታሪክ ውስጥ እጅግ አስገራሚው ክስተት ነው። የኢብን ባጡጣ በጉዞ ማስታወሻው ላይ ያሰፈረው እንዲህ ይላል ረጅም ነጭ ጺምና የሚያምር መልክ ነበራቸው። ይህን ዓለም የናቀ ሰው ገጽታ ይነበብባቸዋል። አብረዋቸው በርካታ መነኩሴዎች ነበሩ። የት የት እንዲሄድኩ ጠይቀውኝ ስመልስላቸው ላስተርጓሜ እንዲህ አሉት። ለዚህ ሙስሊም እንዲህ በለው፣ ኢየሩሳሌም የገቡ እጆቹን መጨበጥ፣ አል-አቅሳ ውስጥ የተመላለሱ እግሮቹን መንካት እፈልጋለሁ አሉና በእጆቻቸው እግሬ እንዳብሰው ፊታቸውን አበሱ። በጣሙን ተገረምኩ። የሌላ ሃይማኖት ተከታይ ሆኖም እንኳ ወደ እነዚህ የተቀደሱ ቦታዎች በሄደ ሰው ላይ ባላቸው እምነት እጅጉን ተገረምኩ። የምዕራብ ዓለም ልጅ ሆነ ስኬትን ማግኘት ካሻ ወደ ምስራቅ ተጓዝ ይላል። የኢብን ባጡጣ ብዙም ሳይቆይ የኢብን ባጡጣ ያ የተለመደ የጉዞ ረሃቡ መጣበት እግሩን ይበላው ጀመር። እናም ደግሞ ስለ አንድ እጅግ ሀብታም ግን ወፈፌ የታላቅ እስላማዊ ሱልጣኔት መሪ ሰምቷል። ቦታው ከአራት ሺህ ኪሎ ሜትሮች በላይ ርቃ ባለችው ህንድ ቢሆንም ለኢብን ባጡጣ አይነቱ ተጓዥ ያን ያክልም ከባድ አይደለም። በአሁኖቹ ኡዝቤክስታን አፍጋኒስታንና ፓኪስታን ብዙም ሳይቆይ አቋርጦ አልፎ በ1334 የሱልጣኔቱ መናገሻ የሆነችው ደልሂ ደረሰ። የብንባጡጣ ደልሂ አቅራቢያ ከወታደራዊ ዘመቻ እየተመለሰ ካለው የሱልጣን መሐመድ ሻ ሠራዊት ጋር ተገናኝቶ ከሱልጣኑ አጀብ ጋር ወደ ከተማዋ አገባ። በወቅቱ በሙስሊሙ ዓለም የደልሂውን ሱልጣን ያክል ሀብት ያለው ማንም አልነበረም። ከሱልጣኑ አጀብ ጋር ሆኖ ወደ ደልሄ የገባው የብንባጡጣ በወቅቱ ያየውን እንዲህ ይገልጸዋል። በአንዳንድ ዝሆኖች ላይ ለጦርነት የሚውሉ ማስወንጨፊያ ካታፖልቶች ተጭነዋል። እናም የሱልጣኑ ሠራዊት ወደ ከተማዋ እየተቃረበ ሲመጣ የወርቅና የብር ዲናሮች እየታሰሩ በማስወንጨፊያው ይወረወሩ ጀመር። የተወረወረው ዲናር ወድቆ ሲበተን በቦታው የነበረ ሁሉ ዲናሮቹን ለማግኘት ተሻማ። በዚህ መልኩ የሱልጣኑ ሠራዊት ቤተ መንግሥት እስኪደርስ ድረስ የወርቅና የብር ዲናር መበተኑ ቀጠለ። ኢብን ባቱታ የዚህ ሀብታም ሱልጣን ባለሟል መሆን ፈልጓል። እናም ደግሞ ሱልጣኑ ጋር ባዶ እጅ አይኬድም። ከሱልጣኑ ትልቅ ነገር ማግኘት የፈለገ ውድ ስጦታ ይዞ መሄድ አለበት። ስለዚህም ሀብቱን አፍስሶ ውድ ስጦታዎችን ይዞ ሱልጣኑ ዘንድ ቀረበ። ፈረሶች ግመሎችና ነጭ ባሮችን ገዝቼ ሱልጣኑ ጋር ቀረብኩ ይላል። በስጦታው የተደሰተው ሱልጣን ለኢብን ባጡጣ ሁለት መንደሮች ሰጥቶ የደልሂ ዋና ዳኛ አድርጎ ሾመው። ደሞዙ ደግሞ 12000 ዲናር። ይህም በወቅቱ የነበረ የአንድ ሕንዳዊ ቤተሰብ አማካይ ገቢን ሁለት መቶ እጥፍ ማለት ነው። የኢብን ባጡጣ አሁን በጣም ሀብታምና ባለ ባለአንድ ሺህ ምሰሶ እልፍኝ የሚሰኘው የሱልጣኑ ቤተ መንግሥት የቅርብ ሰው ሆኗል። የኢብን ባጡጣ ለስምንት ዓመታት ባለሟል ሆኖ ከከረመበት ከዚያ ቤተ መንግሥት አሁን ላይ የተረፈው እንግዲህ ይፍር ሥራሽ ነው። ሀያ ስድስት ዓመታት የገዛው ሱልጣን መሐመድ ሻ ቸርና ምሁር ብቻ ሳይሆን ጨካኝና ወፈፌም ጭምር ነው ይለናል አስጎብኛችን ቲም። ለዚህ ሱልጣን ደማፍሰስ ጨዋታ ነው። የቤተ መንግሥቱ በር ላይ ሬሳ ያላየሁበት ቀን እጅግ ጥቂት ነው ይላል ይብን ባጡጣ። የዚህ ጨካኝ ሱልጣን ቤተ መንግሥት አሁን ላይ የሕዝብ መጸዳጃ ሆኗል። የደሊ ሕዝብ በዚህ ጨካኝ ገዥት ውስታ ላይ መጸዳዳት መርጧል። በአንድ ወቅት ሱልጣኑ አንድ የሱፊ ጻድቅን ወደ ቤተ መንግሥቱ እንዲመጡ ሲልክባቸው እንዲህ እንዳሉት ይብን ባጡጣ ጽፏል፣ መቼም ቢሆን ያንተ ዐይነቱን አረመኔ አላገለግልም። የብንባጡጣ የሱልጣኑ የቅርብ ወዳጅ ሆኗል። እናም አንድ ቀን መታተኞች የሚሰሩትን ላሳይህ ብሎት ይዞት ሄደ። ከዚያም ሱልጣኑ ለመታተኞቹ ለዚህ ከሩቅ አገር ለመጣ ሰው እስቲ አስደናቂ ትይንቶቻችሁን አሳዩት አለ። መታተኞቹም እሺ አሉና ፈጽሙ የማይታመኑ ነገሮችን አየው ይላል የኢብን ባቱታ ከመታተኞቹ አንዱ ከመሬት ተነስቶ ከጭንቅላታችን በላይ ሲንሳፈፍ ሳይ ራሴን ስቼ ወደኩ ይላል። ከዚያ ደግሞ ዝነኛው የህንድ የመጫኛ ማቆም መታት ተከተለ። መጫኛው ከዓይናችን እስኪሰወር ቀጥ ብሎ ወደ ላይ ወጣ። የገመዱ ጥቂት ብቻ ሲቀር መታተኛው ተለማማጁን ጠርቶ ገመዱን ተንጠላጥለው ውጣ አለው። እናም ገመዱን ተንጠላጥሎ ወጣ፣ ከዓይናችን ተሰወረ። መታተኛው የተለማማጁን ስም ሦስት ጊዜ ቢጠራውም አልመለሰም ይላል ኢብን ባጡጣ። ሱልጣኑ ለኢብን ባጡጣ እንዲህ ይለዋል፣ ለአእምሮ ጤንነት ባልሰጋ ኖሮ ከዚህ የባሱ ነገሮችንም እንዲያሳዩ አዛቸው ነበር። የሁለት መንደሮች አዛዥና ትልቅ ተከፋይ ሆኖም የኢብን ባቱታ በብድር ከመዘፈቅ አልዳነም። ምክንያቱ ደግሞ ለሱልጣኑ በየጊዜው የሚያቀርበው ስጦታ ነበር። የኢብን ባቱታ ከብድሩ መውጫ አንድ መላ ዘየደ። ሱልጣኑ ጣፋጭ እንደሚወድ ያውቃል። እናም በጉዞ ላይ አግኝቶት ይዞት በመጣው የመናዊ ጣፋጭ ሰሪ በርካታ ትሪ ሙሉ ጣፋጮችን አሰርቶ ወደ ሱልጣኑ ሄደ ሱልጣኑ ጣፋጮቹን ሲያይ እንዲህ ያሉ ጣፋጮችን አይቼም በልቼም አላውቅ አለ ሱልጣኑ በጣፋጮቹ ተደስቷል እናም ያን ምሽት ሱልጣኑ የሰጠኝን ሦስት ከረጢት ሙሉ ገንዘብ ይዤ ነው ቤቴ የገባሁት ይላል ኢብን ባቱታ ኢብን ባጡጣ ወደ የትም ውልፍት ሳይል ሱልጣኑን ለማገልገል ውል ፈርሟል። ከውሉ አስገዳጅነት ማምለጥ የሚችልበት አንድ ክፍተት ብቻ ነው ያለው፣ ወደ መንፈሳዊ ሕይወት መግባት። እናም ኢብን ባጡጣ ሀብቱን ሁሉ ለድሆች አከፋፍሎ ከማላዲናል ጋር የተሰኘ ዋሻ ውስጥ የሚኖር የተማረ ጻድቅ ሰው ተከታይ ሆነ። ኢብን ባጡጣ ዋሻ ውስጥ በመንፈሳዊ ተመስጦ ውስጦ ነው ቆየ ለተከታታይ አምስት ቀናት ይጾም እንደነበር በየቀኑ ቁርአን ይቀራ ሌሊቱንም በንቃት ያሳልፍ እንደነበር ጽፏል። የኢብን ባጡጣና የመንፈሳዊ መምህሩ ዋሻ ከደሊ በስተ ምሥራቅ ወጣ ባለች ቦታ ትገኛለች። የኢብን ባጡጣ መንፈሳዊ ተመስጦ ግን ብዙ አልቆየም። ሱልጣኑ ለቻይናው ንጉሠ ነገሥት የሚልከውን ስጦታ ይዞለት የሚሄድ ሰው ይፈልጋል። ለዚህ ደግሞ ከኢብን ባጡጣ የተሻለ ሰው አይገኝም። ስለዚህ እዚያው ዋሻው ድረስ አማ ላይ ስጦታዎችን ላከለት። ኮርቻ የተጫኑ ፈረሶች፣ ወንድና ሴት ባሮች፣ ብዙ ልብስና ገንዘብ። የኢብን ባጡጣ የተላከልኝን ልብስ ለብሼ ወደ ሱልጣኑ ሄድኩ ይላል። ሱልጣኑ የኢብን ባጡጣን የጉዞና ሀገር የማየት ጥማት ያለበት ለዚህ ሥራ የሚሆን እንዳንተ ያለ ሰው አይገኝም አለውና የቻይና አምባሳደሩ አድርጎ ሊሾመው እንደሚፈልግ ነገረው። እናም ከሱልጣኑ ለቻይናው ንጉሠ ነገሥት የሚሰጥ እጅግ በርካታና ውድ ስጦታዎችን ይዘን በአንድ ሺህ ወታደሮች ታጅበን በጎርጎር ሳውያኑ ሐምሌ 22 ቀን 1342 ከደልሂ ተነሳን ይላል። ወቅቱ ገጠሬዎች ሱልጣኑ ላይ አምጸው የተነሱበት ነው። ስለዚህም የሱልጣኑን ስጦታ ይዞ በቀጥታ ወደ ወደብ መሄድ ትልቅ አደጋ አለበት። ስለዚህም የሱልጣኑ ፈርጣማ ክንድ ወዳለባት ጃላሊ ከተማ አመሩ። ቢሆንም ግን ጥቃቱ አልቀረላቸውም። የሸፈቱ ጎሳዎች አድብተው ጥቃት ጣሉባቸው። 25 ያክል የኢብን ባጡጣ ባልደረቦች ተገደሉ። የበንባጡጣም ፈረሱን ጎራዴውን ልብሱን ተገፎ በውስጥ ሱሪው ብቻ ለሦስት ቀናት ዋሻ ውስጥ ተደበቀ። ከዋሻው ሲወጣ አንድ ዲልሻድ የተሰኘ ሰው አገኘ። ሰውየው የበንባጡጣን ትከሻዬ ላይ እውጣ አለውና እንኮኳ አድርጎት እንዲህ አለው፣ አላህ በቂያችን ነው፣ ከሁሉም በላጩ ጠባቂ እርሱ ነው። በል አሁን ይህን ደጋግመህ በል አለው። ሰውየው እንዳለኝ ደጋግሜ ማለት ጀመርኩ ይላል የበንባጡጣ በጉዞ ማስታወሻው ግን፣ ዐይኔን መግለጥ አልቻልኩም በስተመጨረሻ አይኔን ስገልጥ ሰውየው የለም። ራሴን አንዲት መንደር ውስጥ አገኘሁት። ሰውየውን ከዚያ በኋላ አላየሁትም። እናም ከአስራ አምስት ዓመታት በፊት በዚያች የግብፅ መንደር ባለች መስጂድ ውስጥ ያገኘኋቸው ሙርሺድ የተነበዩት ነገር መንፈሳዊ ወንድሜ ህንዱስ ከሞት ያተርፈሃል ያሉት መፈጸሙን ተረዳሁ ይላል። የኢብን ባቱታ በመንደሪቱ ውስጥ ከጥቃቱ የተረፉ ጓደኞቹን አገኘ። የሞቱትንም ቀበሩ። ስጦታውን ይዘው ጉዟቸውን ቀጠሉ። በመቀጠል ወደ ቤተ መቅደስ ከተማዋ ካጁራሆ ተጓዙ። በዚያም ሙስሊም ደቀ መዛምርቶች ያሏቸውን ዮጊዎች አገኘ። አስጎብኛችን ቲም ከ650 ዓመታት በኋላ አሁንም እዚያው ቦታ ሙስሊም ደቀ መዛምርቶች ያሏቸውን ዮጊዎች አገኘ። በምሥራቁ ዓለም ነገሮች በመቶዎች ዓመታት ውስጥም አለመለወጥ ይደንቃል። እናም ይህ የኢብን ባጡጣ ጉዞ እስከ ቻይና ድረስ ይቀጥላል። በቀጣይ የኢብን ባጡጣን ዱካ ተከትለን ስነውቅድ የመርከብ አደጋውን፣ የባህር ወንበዴዎቹን፣ ጦርነቱን እናያለን። ይህ ኢብን ባጡጣ ጉዞ ምኑ ተነካና ገና የማልዲቭስ ደሴቶች ይሄዳል። ከዚያም በዚያን ዘመን የሚታወቀው ዓለም መጨረሻ የምትሰኘው ቻይና ነው መዳረሻው። ረ ከዚያም ይቀጥላል።